ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን የምታደምጡበት የዩቲዩብ ቻናላችን የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ለዚህም ሰዓት ታላላቆቹን የአውሮፓ ክለቦች የተመለከተ በርካታ ስፖርታዊ መረጃዎችን ይዘንላችኋል። በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ እየተደረጉ ያሉም ዝውውሮችን፣ ድርድሮችን በተመለከተና እንደዚሁም በዕለታ የቡድን ዜና በርካታ ጥንቅሮችን ለእናንተ ውድ አድማጮቻችን አሰናድተን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ለማድረግ እንዳይረሳም ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ እንደዚሁ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በድጋሜ መልካም ቆይታ ተመኝተን አጠር አጠር ያሉ ስፖርታዊ መረጃዎቻችንን ሮናልዶ አሁን ከደቂቃዎች በፊት ጋዜጣዊ መግለጫ ሲሰጥ ነበረና ያነሳቸውን ዋና ዋና ነጥቦች ለእናንተ ውድ አድማጮቻችን በማድረስ ነው የምንጀምረው። በድጋሜ ላይክ ማድረግ እንዳይረሳ የፖርቱጋል ብሔራዊ ቡድን አምበል ሮናልዶ የኤፋ ኔሽንስ ሊግ የፍጻሜ ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርጎ ነበረ። ነገሮች በጥሩ ሁኔታ እንደሚሄዱና ፖርቱጋል ዋንጫውን ይዛ እንደምትመጣ እርግጠኛ ነኝ ብለዋል። አሰልጣኝ ሮቤርቶ ማርቲኔዝ በብሔራዊ ቡድኑም ጥሩ የሚባል ስራን እየሰራም ነው የሚል እምነት አለኝ ብለዋል ሮናልዶ። ጨዋታው ከባድ እንደሚሆን እናውቃለን። ስፔን በራስ መተማመን አላቸውም፣ ነገር ግን እኛም ጥሩ ተጫዋቾች አሉን፣ በጥሩ አስተሳሰብ ወደ ሜዳ እንገባለን ብለዋል። ላሚን ያማል ጥሩ ስራ እየሰራ ነው፣ አቅሙን በጥሩ ሁኔታም ይጠቀማል። እሱ ላይ ብዙ ጫና ባታደርጉበት ደስ ይለኛል። በጤናማ መንገድ እንዲያድግ ልንፈቅድለት ይገባል። የሱ ችሎታ እጥረት የሚባል ነገር የሌለበት ሁሉን ያሟላ ተጫዋች ብሎታል። የባሎንዶር አሸናፊ መሆን ያለበት የአውሮፓ ሻምፒዮንስ ሊግ ዋንጫ ያሸነፈ ተጫዋች ነው ሲል የተደመጠው ሮናልዶ ያው ወደ ዴምቤሌ ያመዝናል ማለት ነው፣ የሱ ምርጫ ምክንያቱም የአውሮፓ ሻምፒዮንስ ሊግን ያሸነፈው ኦስማን ዴምቤሌ እንደሆነ ይታውቃል ስለሆነም ሮናልዶ ዛሬ በሰጠው ጋዜጣዊ መግለጫ ላሚን ያማልን ከጫና እንከላከለው ብለዋል። ክርስቲያኖ ሮናልዶ ቀጣይ የዓለም ክለቦች ዋንጫ ውድድር እንደማይሳተፍም በዛሬው ዕለት ከጋዜጠኞች ጋር በነበረው ቆይታ አረጋግጧል። ሮናልዶ በቀጣይ የዓለም ክለቦች ዋንጫ ውድድር ላይ የሚሳተፍ ክለብ ሊቀላቀል ይችላል የሚሉ ዘገባዎች ሲወጡ እንደነበረ ይታወሳል። በውድድሩ እንድሳተፍ በርካታ ጥያቄዎች ቀርቦልኝ ነበር ያለው ሮናልዶ፣ ነገር ግን ውሳኔ ተወሰናል፣ በውድድሩ አልሳተፍም ሁሉ ቦታ መገኘት የለም ሁል ጊዜ ሲል ነው የተደመጠው። ሮናልዶም ከጋዜጠኞች ጋር በነበረው ቆይታ ስለሆነም በዓለም ክለቦች ዋንጫ አልሳተፍም ብሏል። በቀጣይ ግን ከአልናስር ጋር ስለ ቆይታው በተመለከተ ምላሽ አልሰጠም። ነገር ግን በዓለም ክለቦች ዋንጫ ቢያንስ እንደማይሳተፍና ወደ እነኚህ ክለቦች እንደማያመራ ግን በጋዜጣዊ መግለጫው ላይ ያስታውቋል። ሮናልዶ ቀጣይ መዳረሻው ይጠበቃል። በዛው አል ናስር ስር መቆየት አሊያም ወደ ሌሎች የአረብ ክለቦች ማምራትና ወደ አውሮፓ እግር ኳስ መመለስ በእጁ ላይ ያሉ ወይም የቀረቡ ምርጫዎች እንደሆኑ ይታወቃል። ሮናልዶ ሌላ ያነሳው ከሊዮኔል አንድሬስ ሜሲ ጋር በተያዘ ነው። ሊዮኔል ሜሲን እወደዋለሁ ብሏል ሮናልዶ። ፖርቱጋላዊ ተጫዋች ክርስቲያን ሮናልዶ የምን ጊዜም ባላንጣው ሊዮኔል ሜሲ ለእኔ አክብሮት አለው እኔም ወደዋለው በማለት ተናግሯል። ከጋዜጠኞች ስለ ሊዮኔል ሜሲ ጥያቄ የቀረበለት ሮናልዶ እኛ በጋራ ለአስራ አምስት ዓመታት በታላቁ መድረክ ነበርን ሲል ተደምጧል። ሊዮኔል ሜሲን እወደዋለሁ የሚለው ሮናልዶ አንድ ጊዜ ባላንዶር ቦታ ቋንቋ እየተረጎምኩለት አስታውሳለሁ ብሏል። አክሎም ሊዮኔል ሜሲ ሁልጊዜም ጥሩሬታ ነው የሚያናግረኝ እሱም በጣም ያከብረኛል ያለው ሮናልዶ፣ ጫማውን መቼ እንደሚሰቅል የተጠየቀው ሮናልዶ ግን ነገ ጠዋት ተነስቼ ከዚህ በኋላ መጫወት አልፈልግም ልል እችላለሁ፣ ነገር ግን አሁን ላይ እጅግ ሲበዛ በጣም ደስተኛ ነ ብለዋል። ሊዮኔል አንድሬስ ሜሲ ጋር የነበራቸውን ትንቅንቅና ፉክክር በተመለከተ ግን ይህንን ምላሽ ሰጥቷል። ምናልባት ሮናልዶ ብዙ ጊዜ የግል ጉዳዮችን ያበዛል በሚል ትችት ይቀርብበት ነበረ። አሁን ግን ሜሲም ያከብረኛል፣ እኔም ወደዋለሁ ብሏል። እናንተስ የማናችሁ በሀሳብ መስጫ ሳጥናችን ላይ መልከታችሁን ልታጋሩን ትችላላችሁ። አንድ መረጃ ግን በዚህ ዙሪያ እናደርሳችኋለን። እስከ ፕሮግራማችን ፍጻሜ በድጋሚ ቆዩ። የስፔን ብሔራዊ ቡድን ባለፉት 19 ጨዋታ አንድም ሽንፈት አላስተናገድም። የፖርቹጋል ብሔራዊ ቡድን ሲገጥም ታዲያ ትልቅ ፈተና ይጠብቀዋል። ምንም ጥርጥር የለውም። 19 ጨዋታን ያደረገ የስፔን ብሔራዊ ቡድን 15 ድሎች፣ አራት አቻ ውጤት፣ 51 ግቦችን አስቆጠሩ፣ 21 ግቦችን አስተናግደዋል። የወቅቱ ምርጡ ብሔራዊ ቡድን ስለመሆኑ ጥያቄ የሚያነሳ ሰው የለም። ስፔን ከፖርቱጋል በታሪክ የእርስ በርስ ግንኙነታቸውን ነጥለን ብንመለከት አርባ ጨዋታዎችን አድርገዋል። አስራ ስድስት ስፔን አሸነፈች፣ ሰባት ፖርቱጋል፣ ሰባት አቻ ተለያይተዋል። የስፔን የበላይነት አለ በፖርቱጋል ላይም። ግን የፍጻሜ ጨዋታ ነው። የፍጻሜ ጨዋታ ትልቅ ትንሽ የሚል ቡድን የለውም በፍጻሜ ጨዋታ ሁሉ ነገር የተወሰነች ስህተት ልትወሰነው ትችላለች፣ ወይም በጣም ምርጥ የሆነው ቡድን ሊያሸንፍ ይችላል። ለማንኛውም ስፔን ከፖርቱጋል የፋ ኔሽንስ ሊግ የፍጻሜ ጨዋታ እሑድ ምሽት አራት ሰዓት ይደረጋል። ድጋፋችሁ ለማን ነው? በማንስ ምክንያት? በሀሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። ኢንተር ሚላነ ተጫዋች አስፈርሟል። አሰልጣኝ ካሰናበተ በኋላ ሉዊስ ኤነሪኬን ከማርሴይ በ25 ሚሊዮን ሮ ካስፈረሙ በኋላ የአምስት ዓመት ኮንትራክት በዛሬ ዕለት መፈረሙን ተጫዋቹም አረጋግጧል። ስለሆነም ኢንተር ሚላን የመጀመሪያውን ፈራሚ አግኝቷል። ከማርሴ ሊዊስ ኤነሪኬ ሆኗል ማለት ነው። ሐንሲ ፍሊክ ውሳኔ ወስኗል። ቴርስቴገን ክለቡን እንዲለቅ በተለይም ደግሞ ተጫዋቹ ከጉዳት ከመጣ በኋላ ለክለቡ ራሱን ያቀረበበትን መንገድ አልወደዱትም፣ ወይ ደግሞ የቋሚነት ስፍራ ለማግኘት የጠየቀበትን መንገድ አልወደዱትም ነው የተባለው። ቴርስቴገን ወኪል በቀጥታ ዴኮነ ጠርቶ ነው ያነጋገረው። ይህም ጥሪ ታዲያ ግብ ጠባቂው ቴርስቴገን ለ ኢንተርሚላሩ ጨዋታ ወይም የግማሽ ፍጻሜ ጨዋታ ዝግጁ ስለሆነ በጨዋታ ላይ በቋሚነት መሰለፍ አለበት የሚል ጥያቄን በቀጥታ ወኪሉ ሄዶ ለስፖርቲንግ ዳይሬክተሩ ዴኮ ነበር ያቀረበው። በዚህም ሀንስ ፊሊክ እጅግ በጣም ተበሳጭተዋል። በተጫዋቹ ሁኔታ ደስተኛ አይደሉም እና በዚህ ምክንያት ተጫዋቹ በክለቡ እንዳይቀጥል አድርገውታል የተባለው። ስለዚህ ሀንስ ፊሊክ እና ቴርስቴገን መካከል ልዩነት አለ። ክለቡን መልቀቁ የተረጋገጠ ነው። ተጫዋቹ ግን በክለቡ የመቆየት ፍላጎት አለኝ እያለ እንደሆነ ይታወቃል። በእግር ኳስ በርካታ ውድ ዝውውሮች ተካሂደዋል። ይህ ቀን በሪያል ማድሪድ ግን አልተረሳም። ስድስት ዓመት ሆነ። ውድ ቤተሰቦቻችን ልክ በዛሬዋ ቀን ነበር የዛሬ ስድስት ዓመት ኤዲን ሃዛርድ 100 ሚሊዮን ሮ ወጥቶበት ከቼልሲ ስታንፎርድ ብሪጅ ለቆ ሳንቲያጎ ቤርናቢዮን የተቀላቀለው። 100 ሚሊዮን ሮ የወጣበት ተጫዋች፣ 76 ግብ፣ 76 ጨዋታ፣ 7 ግብ፣ 12 አሲስት ያህ በቼልሲ የምናውቀው ኤዲን ሃዛርድ ፍጹም አልተመለከት ነውም። በርካታ ጉዳቶች አጋጠሙት። ከጉዳት ሲመለስ የሰውነት ክብደት መጨመር፣ ብዙ ብዙ ነገሮች። በ76 ጨዋታ 7 ግብ 12 አሲስት አድርጎ ከሪያል ማድሪድ ተሰናበተ። በትልቁ የተጠበቀ ተጫዋች ነበረ፣ ምክንያቱም በቼልሲ የነበረው ኤዲን ሃዛርድ ፍጹም የተለየ ስለነበረ። 100 ሚሊዮን ሮ የወጣበት ኤዲን ሃዛርድ ልክ የዛሬ 6 ዓመት ነበረ ስታንፎርድ ብሪጅ ለቆ ሳንቲያጎ በርናቡ የተቀላቀለው። ጄሚ ካራገር ብዙ ጊዜ ሚዲያ ላይ ቀርቦ በሚናገራቸው ነገሮች ክለቦችን አያስደስትም ወይ ተጫዋቾችን አያስደስትም። ዛሬ ደግሞ ተራው ከሮናልዶ እና ከሜሲ ምርጫ ቀርቦለት ነበረ። ጄሚ ካራገር ያለ ምንም ጥርጥር ክርስቲያኖ ሮናልዶ ከሜሲ በጣም የተሻለ ተጫዋች ነው ብሏል። በአንድ ሊግ ተጫውቷል ጋራገር በ ሊቨርፑል መለያ እንደዚሁም ሲያርሰበር ሮናልዶ በማንቸስተር ዩናይትድ መለያ በተቃራኒው ቢፋለሙም በአንድ ሊግ ተጫውተዋል። ለማንኛውም የዤሚ ካራ ገር ምርጫ ሮናልዶ መሆኑን ተናግሯል። በዛሬ ዕለት ከጋዜጠኞች ጋር በነበረው ቆይታ ዩቬንቱሶች በክለባቸው በውሰት ላይ የሚገኘውን ራንደል ኮሎ ሙአኒን ለክለባቸው የዓለም ክለቦች ዋንጫ እንዲያገለግል ከተጫዋቹ ባለቤት ፔስጂ ጋር በዛሬ ዕለት ከስምምነት ደርሰዋል። ዩቬንቱሶች ከውድድሩ በኋላ ተጫዋቹን በቋሚ ሊያስፈርሙ እንደሆነ ውሳኔ የሚያሳልፉ ሲሆን ፔስጆችም ፈረንሳዊን አጥቂ በክለባቸው የማቆየት ምንም ፍላጎት ስለሌላቸው ካሻቸው ዩቬንቱሶች በቋሚነት እንዲወስዱት ካልሆነም ግን ሌሎች ክለቦችን አፈላልገው እንደሚሸጡት ነው ይፋ የተደረገው። ስለሆነም ራንደል ኮሎ ሙአኒ ኮንትራቱ ቢጠናቀቅም በፓሪሰን ጀርሜን ይሁንታ ምክንያት በዩቬንቱስ ቤት የዓለም ክለቦች ዋንጫን የሚካፈል ይሆናል። አልሂላሎች ለቲዮ ሄርናንዴዝ ኤሲ ሚላን የሚጠይቀውን የዝውውር ዋጋ ለመክፈል ፈቃደኛ ቢሆኑ ተጫዋቹ ግን የሳውዲ ክለብ ለመቀላቀል አሁንም ፈቃደኝነቱን አልገለጸም። ተጫዋቹ የአትሌቲኮ ማድሪድ ሁኔታ እየተጠባበቀ የሚገኝ ሲሆን አትሌቲኮ ግን ለዝውውሩ ያቀረበ የሚገኘው የዝውውር ዋጋ ኤሲ ሚላን ከጠየቀው በጣም ያነሰ ወይ ደግሞ አልሂላሎች ካቀረቡት በጣም የወረደ ነውና፣ የተጫዋቹ ዋነኛ ፍላጎት በአውሮፓ መቀብየት ነው፣ ግን የቀረበለት ገንዘብ በዝውውሩ ላይ በጣም ጫና ፈጥሯል። በተለይም በኤስ ሚላንና በአትሌቲኮ ማድሪድ መካከል ማለት ነው። ስለዚህ እንዴት ተደርጎ ይፈታል ይህ ጉዳይ የሚለው በቀጣይ ድርድሮችን ይፈልጋል። ለማንኛውም ተጫዋቹ በአውሮፓ መቆየት፣ ኤስ ሚላኖች ደግሞ ለገንዘብ ሲሉ ወደ ሳውዲ መሸኘት፣ በሁለቱ ውሳኔዎች መካከል ከቅርቡ አንዱ ላይ ይወሰናል ተብሎ ይጠበቃል። ኤስ ሚላን የባየር ሊቨርፑል ሰኑን አማካይ ግራኒት ዣካን ለማስፈረም ፍላጎት አላቸው ተብሏል። ከሰሞኑም ኤስ ሚላን ቤት ሉካ ሞድሪችን ሰማን። አሁን ደግሞ ግራኒት ጃካን በቀጣይነት መሃል ሜዳው ላይ ማምጣት ይፈልጋሉ። ቀጣይ ዓመት ብዙ ጫና የለበትም ኤስ ሚላን የአውሮፓ መድረክ ስለሌለበት። ግን እግር ኳስን እያበቁ ያሉ ተጫዋቾችን መሰብሰቡ ግን በበርካቶች እያስተቸው ይገኛል። በእርግጥ ግራኒት ጃካ መጫወት ይችላል። አሁንም በባየር ሌቨርፑሰን የቆይታው ነገር እርግጥ አይደለም። እናም ኤስ ሚላኖች ተጫዋቹን ከባየር ሌቨርፑሰን ግን ለማስኮብላል ፍላጎት እንዳላቸው ገልጸዋል። የእንግሊዝ ብሔራዊ ቡድን የምድራችን ውዱ ስብስብ የያዘ ብሔራዊ ቡድን ሆኗል። ስብስቡ ወደ አንድ ነጥብ አራት ቢሊየን ሮ ወጪ ያስደረጋል በሚል የዓለማችን ውዱ ብሔራዊ ቡድን ተብሏል። ስፔን ወደ አንድ ነጥብ ሁለት ዘጠኝ ቢሊየን ሮ ወጪ ያደርጋል። የፈረንሳይ ብሔራዊ ቡድን ወደ አንድ ነጥብ ሁለት ሶስት ቢሊየን ሮ፣ ፖርቱጋል ወደ አንድ ነጥብ ዜሮ አንድ ቢሊየን ሮ፣ ብራዚል ወደ ዘጠኝ መቶ አስራ አራት ሚሊየን ሮ ነው የ አምስተኛው ብሔራዊ ቡድን ብራዚል ሚሊየን ቤት ነው ያለው። ኢንግላንድ፣ ስፔን፣ ፍራንስ እና ፖርቱጋል ግን በቢሊየን ደረጃ ነው ስብስባቸውና እጅግ ውዱ ስብስብ ግን እንግሊዝ ብሔራዊ ቡድን። እንግሊዝ ብሔራዊ ቡድን ግን ብዙ ጊዜ ውዱን ስብስብ ይይዛል፣ ግን ከትልቅ ዋንጫ ጋር መታረቅ አልቻለም። በተለይ እንግሊዞች አብዝተው የሚናፍቁት የዓለም ዋንጫ ጋር አሁንም ሊገናኝ እንዳልቻለ ይታወቃል። በቅርቡ የአውሮፓ ዋንጫ የፍጻሜ ጨዋታ ቢደርስም በስፔን ተሸንፎ ዋንጫው እንዳጡት ይታወቃል። ማውሪሲዮ ፖቼቲኖ የአሰልጣኝነት ዘመናቸው በአሜሪካ ብሔራዊ ቡድን ስምንት ጨዋታ ደርሰዋል አምስት ድል አላቸው ሶስት ተሸንፏል እስካሁን አቻ አልወጣም ብሔራዊ ቡድናቸው ናቸው ሰሙኑን ደግሞ ዳግም ስማቸው መያያዝ ጀምሯል ከአንጌል ፖስቴኮግሉ ስንብት በኋላ የአሜሪካ ብሔራዊ ቡድን አሰልጣኙን ዳግም ማምጣት ዕቅድ ተይዟል ነገር ግን አንጌል ፖስቴኮግሉን ለመተካት ማውሪሲዮ ፖቼቲኖ በዚህ ሰዓት የማይሆን ነገር ነው ተብሏል ምክንያቱም ዋነኛ ዕቅዳቸው ማውሪሲዮ ፖቼቲኖ በ2016 የዓለም ዋንጫ አዘጋጇን ሀገር አሜሪካን መምራት ነውና በዚህ ሰዓት የፖስቴ ጉጉል ተተኪው ነው። ወደ ቶትናም እንደማይመጡም ተረጋግጧል። በኦስሎ ኖርዌይ በጣሊያንና በኖርዌይ መካከል የነበረው ጨዋታ ያው በኖርዌይ አሸናፊነት እንደተጠናቀቅ ይታወቃል። የ2026 የዓለም ዋንጫ ማጣሪያ ጉዟቸውን በሽንፈን የጀመሩት ጣሊያኖች አዙሪዎቹም በዚህ ዓለም ዋንጫ ላይ እንግዲህ መሳተፍ የማይችሉ ከሆነ ከ2018 አንስቶ ለሶስተኛ ተከታታይ ጊዜ በዓለም ዋንጫ ላይ ሲሳተፉምና ይህ በጣም አስከፊ የውድድር ታሪክ ያደርገዋል። በጣሊያን እግር ኳስ ውስጥ እንግዲህ ለሶስት ተከታታይ ዓመት የዓለም ዋንጫ ቀርቶባቸው አያውቁም። ለማንኛውም 2018 ከዛ በኋላ ግን ሁለት የዓለም ዋንጫ አምልጧቸኋል። በቀጣይስ የሚለው ይጠበቃል። የደቡብ አሜሪካ ዋንጫ ማጣሪያ ጨዋታ ከፍተኛ ግብ አስቆጣሪነትን ደግሞ ሊዮኔል አንድሬስ ሜሲና ሊዊሽ ዲያዝ በስድስት ግቦች እየመሩ ነው። አርጀንቲና አስቀድማ ለዓለም ዋንጫ ማለፏን ግን አረጋግጣለች። ከፍተኛ ግብ አስቆጣሪነቱን ግን ሜሲና ዲያዝ ይመሩታል። በቀጣይ የሚጠበቀው የዓለም ክለቦች ዋንጫን በተመለከተ አልቢትሮች ወይም የጨዋታ ዳኞች ደረታቸው ላይ ካሜራ አድርገው እንደሚገቡ ይታወቃል። ይህም ዳኞች ውሳኔ ሲወስኑ ለእውነቶቹ የነበራቸውን ምልከታ ያሳያል ተብሎ ሲጠበቅ፣ በቫር ላይ እንግዲህ ምስሉን ይጠቀሙታል ተብሏል። ለደጋፊዎችም ምስሉ ይለቀቃል ነው የተባለው፣ በስቴዲየም ውስጥ በሚኖሩ ስክሪኖች። ስለዚህ በዓለም ክለቦች ዋንጫ ላይ ተግባራዊ እንደሚደረግ ይፋ ተደርጓል። የ2026 የ2025/26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ቅዳሜ ነሐሴ 10 2017 በይፋ እንደሚጀመር ይፋ ተደርጓል። የጨዋታ መርሃ ገብሮቹ ረቡዕ ሰኔ 11 2017 ዓ.ም የሚታወቁ ሲሆን እናም ሲዝኑ እሁድ ግንቦት 16 2018 ላይ ይጠናቀቃል። ስለዚህ ነሐሴ 10 ተወዳጁ የእንግሊዝ ፕሪሚየር ሊግ በይፋ የሚጀምርበት ቀን ይሆናል ማለት ነው። ሰንሁንግሚን ግሚን ተሰናባቹ አሰልጣኝ አንጌል ፖስቴ ጎጎልን በተመለከተም ሀሳቡን አጋርቷል። አንጌ ፖስቴ ጎጎል፣ የቶትንሃም ሌጀንድ ትሆናለህ፣ አመሰግናለሁ፣ ለእኔም ባለውለታዬ ነህ ብሏል። በተለይም የሰንሁንግሚን አስር ዓመታት በዋንጫ የታጀበ አልነበረም። ስለዚህ በአንጌ ፖስቴ ጎጎል ዘመን ነው ዋንጫውን ያነሳውና ለዚህም አመስግኖታል። አንተ የቶትናም ሆትስፐርስም ሌጀንድ ነ ብሎታል። ምንም ጥርጥር የለውም። በታሪክ ቶትናምን ከዋንጫ ጋር ያገናኙ አሰልጣኞች ስም ዝርዝር ስንጠራ የመጨረሻው ሰው አንጌ ፖስት ጎጎል እንደሆነ ይታወቃልና ሳንሁንግሚንም ይሄንን ተናግሯል። ክሪስታል ፓላስ ዣን ፌሊፔ ማቴታን ኮንትራት ለማራዘም አዎንታዊ ንግግሮችን እያደረገ ይገኛል። እስካሁን ሙሉ ለሙሉ ከስምነት ባይደረስም በቅርቡ የማጠናቀቅ እቅድ ተይዟል የተባለው የአውሮፓ ሊግ ተሳታፊው ክለብ ክሪስታል ፓላስ ፈረንሳዊውን አጥቂ አሁን ያለው ኮንትራት ሊጠናቀቅ የሁለት ዓመት ኮንትራት ቢቀረውም ውሉን ማራዘም ያስፈለገበት ዋነኛ ምክንያት በርካታ ፈላጊዎች ተጫዋቹን ለመውሰድ ፍላጎት እንዳላቸውም እንግዲህ ከሰሞኑ መረጃዎች ሲወጡ ነበር። በዛ ምክንያት ክለቡ ጫና ውስጥ ላለመግባት አስቀድመ ቀድመው ኮንትራክቱን የማራዘም ፍላጎት አላቸው ተብሏል። በጃክ ግሪሊሽ በኩል ያው ከብሔራዊ ቡድንም ስብስብ ውጭ እንደሆነ ይታወቃል። ከሲቲ ብቻ ሳይሆን የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ታዲያም ከጃክ ግሪሊሽ በዓለም ዋንጫ ለሶስቱ አናብስት ለመጮት ጋር በተያዘ ተጠይቀው ነበረ። ለመጮት በቋሚነት የሚጮትበት ጊዜ ያስፈልገዋል ብለዋል። በማይሰር ሲቲ ያልተሳካ ውድድር አመትን ያሳለፈው ጃክ ግሪሊሽ አሁን ላይ በክለቡ ያለው የወደፊት ቆይታ አልተረጋገጠም። ለእንግሊዝ 39 ጊዜ ተሰልፎ የተጫወተው ጃክ ግሪሊሽ ከጥቅምት ወር ወዲህ ጥሪ አልቀረበለትም። አሰልጣኙ ጃክ ግሪሊሽ በቀጣይ ዓለም ዋንጫ ለመጠራት በሚያደርገው ፉክክር ውስጥ መሳተፍ ከፈለገ ወጥ የጨዋታ ጊዜ ያስፈልገዋል ብለዋል። አሰልጣኙ አክለውም በቀጣይ ማንቸስተር ሲቲን ከለቀቀ መጮቴ ወደሚችልበት ተፎካካሪ ወደሆነ የአውሮፓ ክለብም እንዲያመራን የመከሩት ግሪሊሽ ያለውን ስብእናና ተሰጥኦ ወድጄዋለሁ። ሜዳ ላይ ትልቅ ጫናዎችን መቋቋም የሚችል ልዩ ተጫዋች ነው። ነገሮችን እንግዲህ መቀየር ይችላል። በአስፈላጊውም ሰዓት ይገኛል ያሉት አሰልጣኙ ግን ለእኛ ለእንግሊዝ ብሔራዊ ቡድን መጫወት ከፈለገ ደቂቃ ወደሚያገኝበት መንገድ መሄድ አለበት ወይ በሲቲ አሊያም ክለቡን ለቆ ሲሉ ተደምጠዋል። ሪሽ ጄምስ በእርግጠኝነት አሁን በትክክለኛው መንገድ ላይ ገኛለሁ ብሏል። ተደጋጋሚ ጉዳቶች የእግር ኳስ ሕይወቱን እንዳበላሹበት ይታወቃል። ነገር ግን አሁን በደንብ አገግሜያለሁ ብሏል ከጉዳቴ ስለዚህ፣ በሚቀጥለው የውድድር ዘመን ጠንክሬ እመለሳለሁ። በእርግጠኝነት ቡድኔን የዋንጫ ባለቤት ለማድረግ በሚደረገው ጥረት ላይ የበኩሌን እወጣለሁ ብሏል። ሪስ ጄምስ በአምበልነቱ እንደሚቀጥል ይታወቃል። በዚህ የውድድር አመት ከቼልሲ ጋር የይፋ ኮንፈረንስ ሊግ ዋንጫ እንዳሸነፈ ይታወቃል። በቀጣይ ደግሞ በዓለም ክለቦች ዋንጫ ክለቡንም በአምበልነት እንደሚመራ ይታወቃል። ሜሎስ ኬርኪዝ በግል ጉዳይ ምክንያት የሃንጋሪ ብሔራዊ ቡድንን የሚለቅ ሲሆን ማክሰኞ ከአዘርባይጃን ጋር ላለበትም ጨዋታ እንደማይሳተፍ ነው የተረጋገጠው። ምክንያቱ ግን ወደ ሊቨርፑል የሚያደርገው ዝውውር ወይንስ ሌሎች የግል ጉዳዮች በሚለ ጉዳይ ላይ ተጨማሪ መረጃዎች አልወጡም። ሃንጋሪ ጋዜጠኛ ቤኒስ ቦሻክ በዚህ ጉዳይ ላይ ይዞት በወጣው መረጃ መሰረት ከክለቡ ተቀንሷል የሚል መረጃ ነው ይዞ የወጣው። ለማንኛውም ሊቨርፑል ተጫዋቹ ለማስፈረም አንድ ድርድር ብቻ ከበርንመውዝ ጋር እንደቀረው ይታወቃል። አዲስ ነገር ካለ በዚህ ዝውውር ጉዳይ ለሊቨርፑል ደጋፊዎች በቀጣይ መረጃ እንደዚሁ እናካትታለን። በክረምት የዝውውር መስኮት ፍሬድሪኮ ኬዛን ቅድሚያ የሚሰጠው ነገር ወደ ጣሊያን መመለስ መሆኑን ፋብሪዞ ሮማኖ አረጋግጧል። ኬዛ ሊቨርፑልን ይወዳል፣ ነገር ግን እያገኘ ያለው የመጫወሻ ደቂቃ በሊቨርፑል እንዳይቆይ ምክንያት ይሆናል ያለው ፋብሪዞ ሮማኖ ነገር ግን ክለቡን ከለቀቀ ዋነኛ መርጫው የጣሊያን እግር ኳስ ነው ብሏል። ዩቬንቱስ፣ የቀድሞ ክለቡ ኢንተር ሚላን፣ ኤስ ሚላን በዋነኝነት ይህን ጣሊያናዊ ተጫዋች ለማምጣት ፍላጎት ያላቸው ክለቦች እንደሆኑ ይታወቃል። ኮዲ ጋክፖ ስለ ባየር ሞኒክ ዝውውር ጥያቄም ምላሽ ሰጥቷል። ስለ ራሴ ምንም ነገር አልሰማውም ብሏል። ራሴን ከሱ ጋር አላያስኩትም ወይም ከዝውሩ ጋር ምንም ያገናኘውት ነገር የለም። ምናልባት የኔ ወኪል የሆነ ነገር ሰምቶ ሊሆን ይችላል፣ ነገር ግን እኔ በራሴ ላይ ነው ትኩረት እያደረግኩ ያለውት። እኔ እዛ ላይ ትኩረት አላደረግኩም። ስለ ዝውውሬም የሰማውት ነገር የለም ብሏል ከቅርብ ጊዜ ወዲህ ግን ስሙ ከባየር ሙኒክ ጋር እየተያዘ እንደነበረ እኛም ነግረናቸዋል። ተጫዋቹ ግን ከዚህ ጉዳይ ጋር በተያዘ ለተጠየቀው ጥያቄ ምላሹ የሰማውት ነገር የለም ምናልባት ወኪሌ ሰምቶ ሊሆን ይችላል ሲል ምላሹን ሰጥቷል። ባለፉት ሶስት ዓመታት ትንሽ ጨዋታ በእንግሊዝ ፕሪሜር ሊግ የተሸነፈው አርሰናል ነው። 13 ጨዋታ ብቻ ነው። ወደ ቤተሰቦቻችን ባለፈ ሶስት ዓመት አርሰናል የተሸነፈው አማካኝ በጨዋታ አ በውድድር ዓመት አራት ጨዋቶችን እንደመሸነፍ ያክል ነው። ነገር ግን ዋንጫ አላገኘም። በነ ሶስት ዓመታት ውስጥ ሰማይስር ሲቲ 15 የተሸንፎ ሁለት ዋንጫ፣ ሊቨርፑል 17 የተሸንፎ አንድ የፕሪሚየር ሊግ ዋንጫ እንዳመጣ ይታወቃል። እና አርሰናል አይሸነፍ እንጂ ግን ደግሞ ውጤት አስጠብቆ የሚወጣ ቡድን አይደለም። አብዛኛውን ጨዋታ በአቻ ውጤት ያጠናቅቃል። አርሰናል ባለፉት ሶስት ዓመታት ዋንጫ ካጣባቸው አጋጣሚዎች ውስጥ በርካታ የአቻ ውጤት፣ ሌላው ግን ጉዳት ስለመሆኑ ማይክል አርቴታ ደጋግመው ያነሳሉ። ከጉዳቱ ጋር በተያያዘ ኪቨርም ስለ ወቅቱ ያርሰናል ሲናገር እንዴት ዋንጫው እንዳመለጣቸው የኦዴጋርድ እጦት ነበር ብሏል። የውድድር ዓመቱ በዛን ጊዜ በተለይም ኦዴጋርድ በተጎዳ ጊዜ እሱ በጣም ናፍቆን ነበረ። ምክንያቱም በኔ አስተያየት አስቸጋሪ ጊዜያቶችን በኦዴጋርድ አማካኝነት እናልፋቸው ነበር ብሏል። ጨዋታውን መች ማቀዝቀዝና መች ማፍጠን እንዳለበት በትክክል ያውቃል። ከሜዳው ውጭም እሱ በጣም ጥሩ ሰው ነው። በመልበሻ ክፍል ውስጥም በተመሳይ በጣም ተናጋሪና ሰውን ደጋፊ ነው። ስለሆነም ለውድድር ዓመቱ መበላሸት ኦቴ ጋርድ የተጎዳበት ጊዜ በጣም አስፈልጎ ነበር። ውድድር ዓመቱንም ያበላሸብን የኦቴ ጋርድ ጉዳት ነበር ብሏል። ኪቨር የእናንተን የግል ለመልከታ የአርሰናል ደጋፊዎች ማስፈር ትችላላችሁ። የሰሜን ለነኑ ክለብ አርሰናል የቀይ መስመርም ተጫዋች ቡካዮ ሳካ ጉዳት እንዳስተናገደ መረጃዎች እየወጡ ይገኛሉ። ነገር ግን ከዚህ ጋር በተያዘ ሳሞክቤል ጉዳት ሳይሆን የአካል ብቃት ዝግጁ አለመሆን ጋር በተያዘ ነው ከብሔራዊ ቡድን ውጭ የተደረገ ወይም ከጨዋታ ውጭ የተደረገው የሚሉ መረጃዎች እየወጡ ነው። ለማንኛውም ቡካዮ ሳካም በርከት ያሉ የዜና ምንጮች በአካል ብቃት ደረጃ ዝግጁ አይደለም፣ የተወሰኑ ደግሞ መጠነኛ ጉዳት አስተናግዷል የሚሉ መረጃዎች እየወጡ ነው። ለማንኛውም በእንግሊዝ ብሔራዊ ቡድን ስኳድ ውስጥ ላይኖር እንደሚችል ነው። ሳም ሞክቤልም በቡካዮ ሳካ ጉዳይ መረጃውን ይዞት ይወጣው። ብሪያን ቤሞ እየደገፍኩ ያደኩ ማንቸስተር ዩናይትድ እያደነኩ ያደግኩት ደግሞ ክርስቲያኖ ሮናልዶን ነው ብሏል። ለሚደግፈውና የሚያደንቀው ተጫዋች ለተጫወተበት ክለብ ማንቸስተር ዩናይትድ ለመጫወት የሁለቱም ክለቦች ስምምነት ብቻ እየተጠባበቀ ይገኛል። 242 ጨዋታ፣ 7 ግቦችና 51 አሲስት በ90 ደቂቃ 0 74 የግብ አስተዋጽኦን ያበረክታል። ይህ ትልቅ የሚባል ቁጥር ነው። ብሪያን መፔሞ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር በግል ጉዳይ ከስምነት ከደረሱ በኋላ አሁን የብሬንትፎርድና የማንቸስተር ዩናይትድ የዝውውር ሂሳብ እና የአከፋፈል ቀመር በቀጣይ ከስምነት ይደረስባቸዋል ተብሎ ሲጠበቅ መፔሞ ግን እየደገፍኩ ያደግኩት ክለብ እንዲሁም የምወደው ተጫዋች የተጫወተበት ክለብ ብሏል። ሮናልዶ እያደነቀ እንዳደገ በሰጠው ጋዜጣዊ መግለጫም ላይ ተናግሯል። ሰርጂም ራክሊፍ ማንቸስተር ዩናይትድ በዚህ ክረምት የዝውውር ስኮት እያደረገ ባለው የዝውውር እንቅስቃሴ ደስተኛ መሆናቸውን ለዳይሬክተሩ ጄሰን ዊልኮክስ ነግረዋቸዋል። በተለይም ራክሊፍ ቡድኑን በማሻሻል ሂደት ላይ ለቡድኑ የሚበጁ አይነት ተጫዋቾችን በጊዜ ማስፈረሙ ቡድኑ እንደወደዱት ገልጸዋል። ሰርጂም ክለቡ እየሄደበት የሚገኘውን መንገድ እጅግ የተጠና ብለውታል። በቀጣይ አዲስ ወደ ክለቡ የሚመጡ ተጫዋቾች በተጨማሪ ክለቡን ሊለቁ የሚገባቸው ተጫዋቾች በቶሎ ሽያጫቸው እንዲከናወንም ለስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ ማሳሰቢያ መስጠታቸውን ነው ፋብሪዞ ሮማን ያረጋገጠው ስለሆነም ማንቸስተር ዩናይትድ ቤት በቀጣይ ቀናት ደግሞ ልክ እንደ ዝውውር መስኮቱ ተጫዎችን ለማምጣት እንደተሰራው ስራ ሁሉ አሁን ደግሞ ከክለቡ የሚሰናበት ተጫዎች ላይ በፍጥነት እንዲሰራ ነው ሰር ጂም ራክሊፍ ትእዛዝ የሰጡት። አዲሱ ፈራሚ ማቲያስ ኩናም በዛሬው ዕለት አብዛኛው ማህበራዊ ትስር ገጾቹን ወደ ማንቸስተር ዩናይትድ ቀይሯቸዋል። ሱርነም ማቴዎስ ኩናህ ማህበራዊ ትስስር ገጾች ከዚህ በኋላ በማንቸስተር ዩናይትድ ስር እንዳለ እንዲረጋገጥለት አድርጓል ማለት ነው። በእርግጥ ተጫዋቾች ይህንን የዝውውር ሂደት ሲጨርሱ የሚያደርጉት ነገር እንደሆነ የሚታውቃል። ማቴዎስ ኩና በተመሳይ በማህበራዊ ትስስር ገጹ የማንቸስተር ዩናይትድ ተጫዋች መሆኑን ይፋ አድርጓል። ቪክተር ጎኬሬስ ወደ ማንቸስተር ዩናይትድ የመምጣቱ ነገር በስፋት መረጃዎች ከወጡ በኋላ በተለይም ዩናይትድ አሁን የተጫዋቹ ብቸኛ ፈላጊ ሆኖ መቅረቡን፣ ሩበን አሞሪ ለተጫዋቹ ቅርብ መሆናቸውን፣ ባለፉት ስድስት ወራት በሩበን አሞሪ እና በተጫዋቹ መካከል የነበረው ግንኙነት ዝውውሩ ለማጠናቀቅ እጅግ በጣም ጠቃሚ ሆኖ ተገኝቷል። ማንቸስተር ዩናይትድ አሁን ዋነኛ ስራቸው ደግሞ የበጀት ጉድለታቸውን ማሟላት ነው ተብሏል። ስለሆነም በቀጥታ ወደዚህ ተጫዋች ዝውውር ከመውጣታቸው በፊት የተወሰኑ ተጫዋቾችን ለመሸጥ ይገደዳሉ። በቀጣይነት ማንቸስተር ዩናይትድ ቤት ለሽያጭ የቀረቡ በርካታ ተጫዋቾች እንዳሉ ይታወቃል። ከነኛ ውስጥ እንግዲህ የተወሰኑትን ከሸጡ በኋላ ወደ ቪክተር ጌኬሪክ ዝውውር ይገባሉ። ያው ሰርጂም ራክቲፍም አንደኛ ያሉት ነገር እንደ ፈራሚዎች ሁሉ ተሰናባሾቹም በፍጥነት መሰራት አለበት ማለታቸው የክለቡን የገቢና ወጪ ሁኔታም ስለሚያስተካክልም ጭምር ነው። ለዚህ ሰዓት የያዝንላችሁ መረጃ ይሄን ነበር። መልካም ጊዜ።